በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። መስከረም 19 የሚነበብ ስንክሳር የሊቀ ጳጳሳት ጎርጎሪዎስ መታሰቢያ መስከረም 19፣ በዚች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎሪዎስ ከአዘቅት የወጣበት መታሰቢያው ነው። ይህም በንጉስ ድርጣደስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበር። ይህም ንጉስ ከሃዲ ነበርና እጣን ሊያሳርግ ወደ ጣዖቱ ቤት ሲገባ ቅዱስ ጎርጎሪዮስን ጠርቶ ለአማልክት እጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሱን ትእዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ሥቃይን አሰቃየው፣ በእሳትም አቃጠለው። ከዚህም በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው። በዚያም 15 ዓመት ኖረ። በንጉሥ አድራሻ አቅራቢያውም አንዲት አሮጊት ነበረች። እርሷም እንጀራ እየጋገረች ቅዱስ ጎርጎሪዮስን በውስጡ ካለበት ጉድጓድ ሁልጊዜ ጣይለት የሚላትን ራእይ አየች። ይህችም አሮጊት እንዲህ እያደረገች እንጀራውንም እየጣለችለት እስከ 15 ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉሥ ድርጣድስ ደናግሎችንና ቅድስት አርሴማን ገድሎ ስጋቸውን በተራራ ላይ ተጣለ። ሰይጣንም በንጉሥ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩን ለውጦ እንደ ዕርያ አደረገው። እንዲሁም ከቤተ መንግሥት ሰዎች ብዙዎችን ሰይጣን ተጫነባቸው። በቤተ መንግሥት ውስጥ ታላቅ ሐዘንና ጭንቅ ሆነ። የንጉስ እህት ግን በሌሊት ራእይ ጎርጎሪዎስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትዱንም እንደሚላት ሰውን አየች። ለወገኖቿም ነገረቻቸውና እነሱም ሄደው ቅዱስ ጎርጎሪዮስን ከጉድጓድ አወጡት። በዚያን ጊዜም ቅዱሳት ደናግልን ስጋቸውን ገንዞ በመልካም ቦታ አኖራቸው። ከዚያም በኋላ ንጉሡንና ቤተሰቦቹን ሁሉንም ፈወሳቸው። ዜናውም ሁሉ በእረፍቱ ታኅሣሥ 18 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን እኛንም ለጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የቅዱስ መስቀል መታሰቢያ በዚች ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ ሦስት ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበርና እኛም እንዲሁ በታላቅ ደስታ የበዓሉን መታሰቢያ ልናደርግ ይገባናል። ከጠላቶቻችን ሰይጣን እጅ ድህነታችንን በእርሱ ተደርጓልና በመስቀሉ ላዳንን ለእግዚአብሔር ኢየሱስ ክርስቶስ ምስጋና ይሁን። ሁላችንንም የሐዋርያት የሆነች የከበረች የአንዲት ቤተ ክርስቲያን ልጆች ስለ እኛ የተቀበለውን መከራውን የምናምንና የምናስበውን በባለሟልነትና በፍቅሩ ወደ እርሱ ያቅርበን ለዘላለሙ አሚን። እረፍቱ ለቂርቆስ ገዳማዊ። በዚህችም ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቂርቆስ የእረፍቱ መታሰቢያ ነው። ይህም ቅዱስ ሰው ከካሃዲው ንጉሥ ከመርቅያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖርበታል። ምግቡንም ከእግዚአብሔር ለመነ። አጋዘንም በሦስት ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘለት። በእንዲህ ያለ ሥራም አስር ዓመታት ኖረ። የተረገመ ሰይጣን ግን በተጋድለው በቀና ጊዜ በየዓይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራው ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊትና በፈረሶች አምሳል ሆነው ይዘው ያስሩታል፣ በረጅምም ገርፈው በእጆቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። በአንዲትም ዕለት በሌሊት ሊሰግድ በታላቅ ከይሲ አምሳል በአንገቱ ላይ ተንጠለጠለና፣ በፊት ውስጥ ሊተነፍስበት ፈለገ። ያን ጊዜም ከእግዚአብሔር እርዳታን ለመነ፣ መልአኩን ልኮ አዳነው። የዕረፍቱም ጊዜ ሲቀርብ ወደ ሊቀ ጳጳሳት አባ ብንያሚን ሂዶ ሥራውን ሁሉ ነገረው። ከዚህም በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሳቱም መገነዣውን እንዲያዘጋጁ ሦስት ኤጲስቆጶሳትን ወደ እርሱ ላከ። ወደ ባቱም በሄዱ ጊዜ ታሞ አገኙት። ነብሱም ከስጋው በምትወጣ ጊዜ ለመናገር የማይቻል ታላቅ ክብርን ተመለከቱ። በባቱም ውስጥ ቀብሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የልዕልት ሮማንያ ወርቅ ረፍቷ በዚህች ቀን የኢትዮጵያ ንጉሥ የናኦድ ልጅ የከበረችና የተባረከች ሮማነ ወርቅ የእረፍቷ መታሰቢያ ነው። እሷም መጾምና መጸለይን የምትወድ ድሆችንና ችግረኞችን የምትጎበኝ ነበረች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። አስጀምሮ ላስፈጽመን ለሉል እግዚአብሔር ክብር ምስጋና ይሁን መቼመች እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 19 የሚነበብ ስንክሳር ወደ እናንተ አቀረብን ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።